ውድ የተከበራች ሙስልም ወንድሞቼና ሂቶቼ የሌላ ሀይማኖት ተከታ የናች ወገኖቼም ሰላም ለናንተ ይሁን እያልሁ በዛሬው ፕሮግራም አጭ መልክቲን እላች ቀርብ ያለው። ምናልባት ቅርብ ጊዜ በሀገራችን በረሱ ላ ሰላም ላይ እየተነገሬ ያለው ቅጥፈት ረሱሊን ላት ሰላም የምሳደቡት የሀገራችን ሰላም የሀገራችን አንድነትየሀገራችን የህዝቦች የጋራ የማኖርን ባህል የማይወዱት በፖለቲካ ሂደት የከሰሩት በሃይማኖት መንገድ ይሳካለን ይሆን ብሎ የሚሞክሩት አንዳንድ ህግንም ሰላምንም ምንንም የማያውቁት ወይም ደግሞ ሃይማኖትን የማይወክሉት ስለ ረሱል አለይሂ ሰላቱ ወሰላም የምናገሩት ቀጣፊዎች በሀገራችን ላይ እየታዩ ስለሆነ ለነሱ በቂ ሚላሽ ይሆናል ብዬ የማስበውን ፕሮግራም እጀላችሁ ቀርቤያለሁ። እንደሚታወቀው የነዛ የጦርነት ናፋቂዎች እኛ ስለነሱ ነብይ የምናነሳበት ምክንያት እነሱ ስለኛ ነብይ ወይም ኢየሱስ ክርስቶስ ስላነሱት በምሎ ኢሳቤ ነው። ማንም ሰው ሊያውቀው የሚገባ አንዱ ነታ አለ። በሀገራችን ህገ መንግስት ደረጃም አንድ ሰው የሌላውን ሃይማኖት እስካልነካ ድረስ የራሱን ሃይማኖት የማስተማር ሙሉ መብት እንዳለው በህገ መንግስቱ ተደንግጓል። እኛ ስለ ነቢይ ኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ ስናወራ በአንደኛ ደረጃ ነቢይ ኢሳን ወይም ኢየሱስ ክርስቶስን ለመሳደብ፣ ለማንቀፍ፣ የእሳቸውን ስም ዝቅ ለማድረግ አይደለም። በአላህ ያመነ አንድ ሙስሊም ነብዩላህ ኢሳ ሰዎች ኢየሱስ ክርስቶስ ብሎ የሚጠሩትን ነብዩላህ ኢሳ ስማቾን ሲያነሳ የአላህ ሰላም በሳቾ ላይ ውረድ ብሎ ነው። ይሄ የሚያመላክቶ እኛ ስለ ነቢ ኢሳ ዐለይህ ሰላም የምናወራ ለምንወዳቸና ለምናከብራቸ ነብይ ያለውን እውነታ የዓለም ህብረተሰብ እንዲያውቅ እንጂ እሳቸውን ለመሳደብ፣ የእሳቸውን ማዕረግ ዝቅ ለማድረግ

ለመንቀፍ ብሎ ነው። ሰው በልቡ የፈለገውን ነገር የመውደድ ወይም የማጥላት መብት አለው። ግን ጥላቻን ለራሴ ስለጠላሁት የዓለም ህብረተሰብ እንዲጠላቸው ብሎ መናገር ጥላቻን በህዝብ መሀል ማዝራት፣ በሳቸው ላይ ቅጥፈትን ለማውራት አንድ የሃይማኖት አማኝ አስመስሎ ማውራት የሀገርን ሰላም የህዝባችን አንድነት ለማናጋት በፖለቲካ በኩል በሌላ በኩል ያልተሳካን የፖለቲካን ንግድ በዚህ ጋ እነግዳለን ባይነት እንጂ ሃይማኖት ማስተማር አይደለም። አንድ ሰው ለውዴታ የሆነ ሰውን ስሙን ቢያነሳ ያ ነገር ክብር ነው፣ አዋቅነት ነው፣ ምሁርነት ነው። ዓለም የህዝነት የተላኩትን ነብይ ተውትና አንድ ሃይማኖት አማኝ ያመነበትን ድንጋይ ማዝለፍ፣ ቅጥፈት በሱ ላይ ማውራት፣ ወይም ደሞ የሌለውን ነገር ማንሳት የሀገራችን ሰላምን ለማደፍረስ ካልሆነ በቀር ወይም ደሞ የህዝቡን አንድነት ለማናጋት ካልሆነ በቀር ሃይማኖት ማስተማር እንዳልሆነ ማንም ሰው ሊያውቅ ይገባል። እኛ ሙስሊሞች ነቢይ ኢሳን ስናነሳ ስለምንወዳቸው፣ ስለምናከብራቸው። ከብራቸው ከአላህ የተላኩት ነብይ ማሆናቸውን ስለምናውቅ ነው። ይሄንን አለም ሁሉ ሊያውቅለን ይገባል። በሁለተኛ ደረጃ ሙስሊሙ ህብረተሰብ ስለ ነቢዩላህ ኢሳ ዓለይሂ ሰላም ወይም ኢየሱስ ክርስቶስ ብሎ ሰዎች የሚጠሩት ስማቸውን የሚያነሳው የራሳችን የሙስሊሙ ነብይ ለማሆኑ ማንም ሰው ሊያውቀው ይገባል። ነቢዩላህ ኢሳን ብቻ ሳይሆን ነቢዩላህ ኢብራሂም፣ ነቢ ሙሳ፣ ነቢ ዳውድ ነቢ ያዕቆብ፣ ሰዎች ስማቸውን ቀይሮ ዛሬ ነቢ ኖሄን ኖሃ ብሎ ነቢ ሙሳን ሞሴ ብሎ ነቢ ኢብራሂምን አብርሃም ብሎ ነቢ ኢሳን ኢየሱስ ብሎ ሰውን ብጠራ የዚህ ነቢያቶች ሃይማኖት እስልምና ነው። ስለ ራሴ ነብይ ማስተማር መብት ነው እንጂ የሰውን መብት ማግፋት አይደለም። ይህንን መረጃ የምትፈልጉት ከሆነ በአርባ ሁለተኛ ሱራ ምዕራፍ 13 ላይ አላህ እንዲህ ይላል።

በአንድ ፈጣሪ እንደተጣራ ነው የእኛ ሙስሊሞች ዛሬ በአንድ ፈጣሪን አምልኩ ብለን ሰዎችን እየጠራን ያለ ነው። የነቢ ኢብራሂምን ወይም አብርሃም ብሎ ሰዎች የሚጠሩት የነቢ ሙሳን ወይም ሞሴ ሰዎች ብሎ የሚጠሩት የነቢዩላህ ኢሳን ሰዎች ኢየሱስ ብሎ የሚጠሩት የነዛን ነብያቶች መንገድ ነው፣ የአላህ ሰላም እነሱ ላይ ይውረድባቸውና ስለዚህ ኢየሱስ ክርስቶስ ሙስሊም ነው። አንድም ሰው በዚች ዓለም ላይ አንድም ቀን ኢየሱስ ክርስቶስ ሙስሊም አይደለም፣ ሞሴ ሙስሊም አይደለም፣ አብርሃም ሙስሊም አይደለም፣ ኖህ ሙስሊም አይደለም፣ ዳቪድ ሙስሊም አይደለም ብሎ የተናገረ አንድንም ሰው አላገኘንም። ስለ ኢየሱስ ማንነትና እውነታን መልስ ያጡት ወገኖች የንበቀል አይነት አካሄድ በረሱል አለይሂ ሰላቱ ወሰላም ቅጥፈትን፣ ስድብን፣ የሀገራችን ሰላምን የሀገራችን አንድነትን ለማናጋት የሚሄዱት በፖለቲካ በሌላ በኩል ያልተሳካላቸው የፖለቲካ ነጋዴዎች በሃይማኖት በኩል ዞሮ እንደመጡት እንረዳለን ማለት ነው። ስለዚህ እኛ ስለ ኢየሱስ ክርስቶስ እያወራን ያለነው ኢየሱስ ክርስቶስ ሙስሊም ስለሆነ ነው። እስቲ ማን ነው ኢየሱስ ክርስቶስ ሙስሊም አይደለም፣ ሃይማኖቱ እስልምና አይደለም፣ እሱ ሙስሊም አልነበረም በመረጃ ደረጃ አቀርባለሁ ብሎ ወጣ ብሎ የተናገረው ስለዚህ እኛ ስለ ኢየሱስ ክርስቶስ የምንሰብኮ ኢየሱስ ክርስቶስ ሙስሊም ስለሆነ ነው።